ሰላም ጥና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። ከጣና ቴሌቪዥን የአክብሮት ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያለን የህዳር ዘጠኝ ቀን 2018 ዓ ም የጣና ቴሌቪዥን አመሻሽ ዜናችንን ይዘንላችሁ ቀርበናል። ከመጨረሻው አብራችሁን ቆዩ እያለን የሳቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ወሎ ቤት አማራ ዛሬ በታላቅ ድል የታጀቡ ተጋድሎች ሲካሄዱበት ውሏል። ብልጽግናው በድሮን የታጀበ ውጊያ ያካሄደበት የራያ ቀጠና ውጊያ ፋኖ ታላቅ ድል ጀበት መሆኑን አፋባጽ ባጼ ምኒልክዝ አስታውቋል። በሌላኛው የራያ ቀጠና ደግሞ በብልጽግናው ሊቀመንበር ጋባዥነት ወደ አማራ ክልል ራያ አላማጣ የገባው የህዋ ታጣቂ ከብልጽግናው ሰራዊት ጋር ብርቱ ውጊያ አካሂዷል። አሁናዊ የራያ ቀጠና አሳሳቢ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች አሁናዊ መረጃውን በዝርዝር አድርሰውናል፣ እናስደምጣችኋለን። ቡሬ ላይ ብርቱ ተጋድሎ ተካሂዶ ፋኖ ድል አድርጓል። የዛሬው የቡሬው ተጋድሎ ከሌሎች ቀናት ውጊያዎች ለየት የሚያደርገው አንድ ጉዳይ ታይቷል። ይህ ጉዳይ ምንድን ነው? የዛሬው የቡሬው ክስተትና በ የሸዋ ጠቅላይ ግዛት ይፋትና መራቤቴ አውራጃዎች ከተፈጸመው ጋር ምን ያገናኘዋል? የሚሉትን ነጥቦች የሳቱ ዜናችን ያስደምጣችኋል። የብልጽግናው ስርዓት ከአራት ኪሎ ቤተ መንግስት በተቀዳ ባህሪው የተነሳ በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ጦርነት ከጦር ወንጀል ጋር ቀላቅሎ እያስኬደው ነው። ዛሬ በጋይንት የሆነው ምንድን ነው? የፋኖ መሪው በዝርዝር ይነግረናል። ተሰሙታላችሁ። የባዲን ብልጽግና ባለስልጣኗ በፋኖ ቁጥጥር ስር ውለዋል። ባለስልጣኗ በፋኖ ከተያዙ በኋላ በሰጡት ማብራሪያ ከእኛ ከባዲኖች በላይ ለአማ አማራ ህዝብ ጠላት የለውም ሲሉ ተናግረዋል። የሰዓቱ ዜናችን በዝርዝር ከሚያስደምጣችሁ መረጃዎች መካከል አንዱ ነው። ወለጋ ዛሬ የሚያማራ ተወላጆች በሰቆቃ የሚኖሩበት ምድር ሆኖ ቀጥሏል። ዛሬ በወለጋ ጠቅላይ ግዛት የተፈጸመው ምንድን ነው የሚለውን ዜናችን በዝርዝር አሰናድቶታል። ሰዓቱን ጠብቆ ይደመጣል። ክቡራትና ክቡራን፣ እነዚህንና ሌሎች የትንታኔና የግንባር መረጃዎችን አካተን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ለእናንተ መቅረብ ይጀምራል። ወደ ዝርዝሩ እናልፋለን። አጼ ምኒልክዝ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክዝ ሁለት ክፍለ ጦሮች በቅንጅት ባደረጉት ውጊያ ድል መቀዳጀታቸውን የዙ ቃል አቀባይ ክፍል አስታወቀ። የምስራቅ አማራ ኮራንዳው ጃኖ ክፍለ ጦርና ሳምነው ክፍለ ጦር የተውጣጡ ሀዶች ባካሄዱት የቅንጅት ውጊያ ራያ ቆቦ፣ ጮቢ ጮቢበር እና አዩብ አካባቢ በርካታ የብልጽግናውን ሰራዊት እርምጃ መውሰድ መቻላቸውን ቃል አቀባዩ ገልጿል። ጠላት የተነሳበትን እቅድ በአጭሩ ማምከን ችለናል ሲል ቃል አቀባይ ክፍሉ የትጋድሎውን ውጤት ገልጾታል። ሰራዊት ከመሸገበት ጮቢበር ወደ አዩብ መድፍ ቤም ሞርተር ና ዙያ 3 በመያዝ ማጥቃት አድርጎ ነበር ሲል የገለጸው የአፋ በጼ ምኔሌክዝ የቃል አቀባይ ክፍል ሆኖም የሁለቱ ክፍለ ጦሮች አህዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ የጠላት ኃይል ሞትና ቆስለኛ በማድረግና ወደ መጣበት ጮቢበር በመመለስ ታላቅ ድል ተጎናጽፈዋል ብሏል። ትናንት እስከ ምሽቱ ሁለት ሰዓት ተኩል ድረስ ውጊያው መካሄዱን የገለጸው የዙ ህዝብ ግንኙነት መምሪያ በርካታ የብልጽ ብልጽግና ሰራዊት እንደተመታበትና ና በዚህ የተነሳም የተጎዱ አባላቱን በአምቡላንስና በኦራል ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና ሁለት ብስክሌት በመግጨት በሰው ህይወትና በንብረት ላይ ጉዳት ማድረሱን አስታውቋል። ህዝብ በሚበዛባቸው የመኖሪያ እንደ ራያ ቆቦ፣ አመያ አዲስ ዓለምና ቢጮሮ የሚባሉ አካባቢዎች እንዲሁም ራያ ለማጣ፣ ኩቪ፣ ቀረንሳና ቦታ ማርያም በሚባሉ ቀያዎች የተለያዩ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎች በከባድ ሁኔታ የቆሰለ ሲሆን በእንስሳት በቤት ንብረት ላይም ጉዳት እንዳደረሰ አስታውቆ የዙ ቃል አቀባይ ክፍል አክሎም እነዚህ በተጠቀሱት አካባቢዎች ባለፉት ሁለት ዓመታት በከባድ መሳሪያ በርካታ ቁጥር ያለው የንጹሐን ህይወት የተቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችም ሞተዋል። ቁጥሩ ቀላል የማይባል ቤትና ንብረትም ወድሟል ሲል ተናግሯል። ይህ በእንዲህ እንዳለ በትናንትናው እለት በራያ ቆቦ የተቀሰቀሰው ውጊያ እንደቀጠለ መሆኑን የጣና ቴሌቪዥን ምንጮች አስታውቀዋል። የጣና ቴሌቪዥን ምንጮች እንደገለጹት ትናንት እኩለ ቀን ላይ በህወሓት ታጣቂዎችና በብልጽግናው ሰራዊት መካከል የተ የተከፈተ ውጊያ ዛሬም በአየር ኃይልና በሜካናይዝድ ታግዞ ቀጥሏል። በቆቦና አካባቢው በድሮን በሜካናይዝድና በእግረኛ የታገዘ ውጊያ መደረጉን የገለጹት ምንጮች በዚህም በሁለቱም ወገን ከፍተኛ ወታደራዊና ቁሳዊ ኪሳራ የደረሰ ሲሆን በንጹሃን ላይም ከባድ ጉዳት ማስከተሉን ተናግረዋል። በሮቤት አራዶምና ቆቦ የከባድ መሳሪያ ድብደባ ተፈጽመዋል ያሉት ምንጮቻችን በጨውበርና ኒኒበርም ከፍተኛ የተኩስ ልውውጥ እንደነበር አክለው ገልጸዋል። ይህ ብልጽግና መከላከያ ከፍተኛ ቁጥር ያለው ኃይል ወደ ጨውበር ማስ ያስገባቱን የገለጹት ምንጮቻችን በርካታ የህወሓት ኃይልም ከትግራይ ክልል ማይጨውና መሆን እያስገባ መሆኑን ተናግረዋል። እንደ ምንጮቻችን ገለጻ አዲስ ቅኝ የተባለ አካባቢ የተጀመረው የሞርተር ድብደባ አድማሱን አስፍቶ አማያ በሚባል አካባቢ የጨበጣ ውጊያም መደረጉን ተናግረዋል። በቆቦና አካባቢው የሚገኙ ነዋሪዎችም ከቀያቸው ለቀው እየወጡ መሆኑን ከስፍራው የሚወጡ መረጃዎች ጠቁመዋል። በቆቦ እየተደረገ ባለው ከፍተኛ የተኩስ ልውውጥ አማያ ሚካኤል የሚባል አካባቢ የድሮን ድብደባ እንደተፈጸመ ገልጸው በድሮን ጥቃቱ የደረሰው ወታደ ወታደራዊና ቁሳዊ ኪሳራ እስካሁን በዝርዝር አልታወቀም ተብሏል። ትናንት ከወደ ቆቦ ተነስቶ ወደ ዋጃ ሲንቀሳቀስ የነበረ የብልጽግናው ሰራዊት በህወሓት ታጣቂዎች መንገድ ተዘግቶ እንዳያልፍ መደረጉን ተከትሎ የተቀሰቀሰው ጦርነት በአካባቢው ከፍተኛ ውጥረት አስከትሏል ተብሏል። በቡሬው ትንቅንቅ ፋኖ ድል ተቀዳጀም። የአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ሰራዊት በብቃት እየመከተ ያለው የአማራ ፋኖ በዛሬ ዕለትም በሁሉም የአማራ ቀጠናዎች ብርቱ ተጋድሎ ሲያካሄዱ ውሏል። በምዕራብ ጎጃም ዞን ቡሬ ከተማ ዙሪያ በተደረገው ብርቱ ውጊያ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ ታላቅ ድል ተቀዳጅቷል። የዕለቱ ውጊያ የተቀሰቀሰው የብልጽግናው ሰራዊት ፋኖን ለማፈን በሌሊት በመውጣት ያደረገው ሙከራ ተከትሎ መረጃው ቀድሞ የደረሰው የአማራ ፋኖ ገዢ ቦታ ጠብቆ በከፈተበት ጥቃት ነው ውጊያው ማስጠንቀቂያው በቡሬ ዙሪያ ወረዳ በሚገኙት አለፋ ባሴና ጉልም ደንጀን የሚባሉ ቀበሌዎች ሲሆን ከሌሊቱ 11 ሰዓት የጀመረው ውጊያ እስከረፋዱ ድረስ መዝለቁን የደረሰን መረጃ ያመለክታል። የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ ያስተናገደበት የዕለቱ ውጊያ የፋኖን የመዋጋት አቅምና የብልጽግና መንግስት በአማራ ህዝብ ላይ ያለውን ስር የሰደደ ጭካኔ የተረዳንበት ነው ሲሉ የአይን እማኞች ተናግረዋል። የጣና ቴሌቪዥን ምንጮች ተጋድሎን አስመልክቶ ሲናገሩም ጠላት ወደ ፋኖ ቀጠና ያመራው ቀድሞ ለመረጃ ልኳቸው በነበሩና ከሚልሻ ከርተው ወደ ፋኖ ተቀላቅለው በነበሩ ግለሰቦች መረጃ ሰጭነት ነው። በዚህም አጥናፉ አለማየ የሚባል የቡሬ ሚልሻ የነበረና ከነትጥቁ ከርቶ ከፋኖ ጋር የተቀላቀለ ዛሬ አለፋ ላይ መረጃ ሰጥቶ ፋኑን ለማስከበብ ተባባሪ ሆኖ ሰርቷል ብለዋል። የፋኖ አባል ሆነው ቆይተው እጃቸው ለብልጽግና የሰጡ ትግሉን የካዱ የቀድሞ ጓዶች በተለያየ ጊዜያት የብልጽግናን ጦር እየመሩ በቀድሞ የትግል አጋሮቻቸው ላይ አፈናና ከበባ በማስፈጸም ለብልጽግናው እየተባበሩ ነው። በአንዳንድ ቦታዎች ደግሞ ፋኖን የካዱት እነዚሁ የቀድሞ ፋኖች በይፋ የብልጽግናን ጦር ተቀላቅለው በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ጦርነት እየመሩ ታሪካዊ ክደት የሚሰሩም አሉ። በቅርቡ በሸዋ ጠቅላይ ግዛት ይፋትና መራቤቴ አውራጃዎች የተፈጸመው ክስተት ዛሬ በቡሬ ከተፈጸመው ጋር ተመሳሳይ ተመሳሳይ መሆኑን መዘገባችን ይታወሳል። በዚህ ጉዳይ አስተያየታቸውን የሰጡ ወታደራዊ ተንታኞች የትጥቅ ትግልን ፈታኝ ካደረጉት ተግዳሮቶች መካከል አንዱ የራስ ጓድ ባልታሰበ ሰዓቲ ከድህና ከጠላት ጋር ተሰልፎ መልሶ ያጠቃል። ለምሳሌ በደርግ ዘመን አብዮታዊ ሰራዊቱ የገጠመው ችግር ሻቢያንና ህዋትን ለመዋጋት የሄዱት የሰራዊት አባላት በሻቢያና በህዋት ከተያዙ በኋላ ተመልሰው ያጠቁት ያንኑ አብዮታዊ ሰራዊት ነበር። በዚህ ዘመንም ፋኖን ይህንን መሰል ፈተና እንደሚጠብቀው የፋኖ መሪዎች ሊረዱትና ቅድመ ጥንቃቄ ሊያደርጉ ይገባል ብለዋል። የባዲን ባለስልጣን በፋኖ ተያዙ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝ እንዳስታወቀው የባዲን ባለስልጣን የሆኑት የፍላቂት ገረገራ ከተማ አስተዳደር የባዲን ብልጽግና ኃላፊ በቁጥጥር ስር መዋሏን አስታውቋል። ፋኖ በቁጥጥር ስር የዋላቸው የባዲን ብልጽግና ኃላፊዋ ወይዘሮ ዘመናዊ ሲሳ የተባሉ የገረገራ ወረዳ ፖለቲካ ዘርፍ ኃላፊ መሆናቸውን እዙ ጨምሮ ገልጿል። ከሰሜን ወሎ ዞን መቄት ወደ ክልል ዋና ከተማ ባህር ዳር በመጓዝ ላይ የነበሩት የባዲን ካድሬዋ በጨጮ ኬላ ላይ በቁጥጥር ስር መዋላቸውን ያስታወቀው ያል ምኒሊክዝ ግለሰቧ በፋኖ እጅ ከገቡ በኋላ የኛ ሚና መላላክ እንጂ በራሳችን የምንወስነው ውሳኔ የለም ማለታቸውን ገልጿል። ወይዘሮ ዘመና ያክለውም እሳቸው ካድሬ በሆኑበት የፍላቄት ገረገራ ከተማ አስተዳደር የብልጽግና ካድሬዎች በስልጣን ሽኩቻ እየተተራመሱ መሆኑን ገልጸው ሌሎች ወሳኝ መረጃዎችንም ለፋኖ ተናግረዋል። የውጭ ባዳና የውስጥ ባንዳ የሚል መወያያ ሰነድ ከፌዴራል መንግስት ወደ ክልል ወርዶለት እንድንወያይ ታዘናል። በሰነዱ መሰረት የውስጥ ባንዳ የምንላችሁ እናንተ ፋኖችን ነው ሲሉ ወይዘሮ ዘመናይ አስተያየታቸውን ሰጥተዋል። እኔን ጨምሮ የስርዓቱ ካድሪዎች ነን የአማራ ህዝብ ጠላቶች ሲሉ የተናገሩት ወይዘሮ ዘመናይ እኛ በምናወርደው ሰነድ የአማራ ህዝብ የሞት ፍርደኛ ሆኗል ሲሉ ተናግረዋል። ወይዘሮ ዘመናይ ለፋኖ የሰጡትን ማብራሪያ ሲቀጥሉም በሰሜን ወሎ ዞን የተለያዩ የሀገራ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ፖለቲካ ተጠናል። እንግዲህ በፊትም ስለሚታወቅ እኔ በመምህርነት አስራ አምስት ዓመት በላይ ያገለግልኩ። ስለዚህ ካለው ሁኔታ ላይ ደግሞ ወደ አመራር ቤት መጪ እረፍት ነገር ሊኖር ይችላል። በጣም ጨጓራ ስላመመኝ አስራ አምስት ዓመት ሰርቻለሁ ሲሉኝ ወደ ምክር ቤት መጀመሪያ የገባው መቄት ወረዳ ምክር ቤት ምክትል አሁን ያለሽበትን እና የምትጠየቂውን አሁን የፍላቂት ገረገራ ከተማ አስተዳደር የፖለቲካ ዘርፍ ኃላፊ ነሽ። በተለይም ደግሞ አሁን በሰነድ ዕዳ እና የውጭ ባዳ ስለሚለው ሰነድ ትንሽ ነገር ዙሮኛ ዙሮ፣ አንተዜችም ስለምታወቁ፣ ዙሮ የሚመጣ ሰነድ ወስዶ ዝም ብሎ መተግበር ነው እንጂ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ትንታኔን ሊሰጥ አልችል። ያው እንደኛ ዝም ብለን አሁን የውስጥ ባንዳ የምንለው እናንተን ነው የውጩ ደግሞ እነ እንትናን እነ ውሃት እነ ሸቢያን ነው እንጂ። ስልጣናም አልተሰጠን። ሰነዱ ወረደ፣ ሰነዱን አዋዩ ተባለ፣ አዋይተናል። ማን ነው ይነን አድርጉ የሚላቸው? ብዙ ግን ካላይ አይደለም የሚመጣው። ፌዴራል ከፌዴራል ወደ ክልል ይላካል፣ ከክልል ወደ ዞን፣ ከዞን ደግሞ ወደ ወረዳ። አሁን እናንተ አንችን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አታውቂ? አማራ የሚባለው ማህበረሰብ እንዲጠፋ በሰነድ እናንተ በምታወርዱት ሰነድ ፕሮጀክት ተቀርጾለት እናንተ አስተግባሪዎቹ ናችሁ። አስተግባሪዎቹ እናንተ ናችሁ። አሁን ስለ ሌላው ብሔር የምናነሳበት ስነ ልቦና የለንም። አማራ እያለቀ ያለው በራሱ በአማራ ነው። በእናንተ በእናንተ ፈረስነት ነው። ስለዚህ ህሊናችሁ እንዴት ተቀበለ ይህንን ነውስ? በትክክልም አማራን የሚያፈርሳት ፋኖ ነው ብላችሁ ነው የምታምኑት? በእናንተ በእናንተ አረዳችሁ ያው የሚመስለው ሴራ እንዳለ ሁላችሁም እናቃለን። ያው በላ ብለን ላድርድ አድር ብለን ነው እንጂ ማለት ነው፣ በእርግጠኝነት የአማራ ክልል ወጣት እንዲያልቅ አማራ ክልል በኢኮኖሚ እንዲወድም አማራ ክልል በቃ ምድረ በዳ እንዲሆን እየተሰራ ያለ መሆኑን እናቃል። የሚገርም ግን እኛ ያ የተሰጠውን ተልኮ ላድር ለዕለቱን በላ ብለን ግን ምናደርጋለን? እንደዚህ ነው እንደዚህ ነው እያለ የመጣውን ሁኔታ እየተቀበልን መሬት ላይ እንዲፈጸም ምናደርጋለን እንጂ እኛ በእርግጠኝ ቁጭ ብለን እኛ ራሳችን በግል እናወራለን፣ ምንድን ነው የተሰራው ሴራ? በቃ በአማራ ላይ ሴራ ተሰጥቶን እንዴት ባና ወንድሞቻችን ናቸው

እኔ እራሴ እኛ የምንመራው እኛ ብልጽግና መንግስት ነው ፣ ያው እኛ በእሱ ስር ሁነን እያስፈጸም ያለነው እኛ እዚሁ ያለን እኛ የብልጽግና አመራሮች ብለን እዚያ ከስንቀመጥ ቢያንስ ወንድሞቻችን ናችሁ፣ ከወንድሞች ጋር ሁነን ማነው ይሄን እየሰራ ያሉት ሄራው የት ነው የሚለው አውቀን ተርተን ከእናንተ ጋር አሁን ወደ የት እየሄድሽ ነው? እንዴት እንደተያዝሽ፣ ጉዞ እንዴት እንደጀመርሽ፣ የት ቦታ እንደተያዝ እሱን እስኪገለጽ ነበር። ወደ ባህር ዳር ነው ላይ ወፍ የሚቆርጥ እዚያ ባህር ዳርም አንድ ሴት አለች ሲባል ያንን ልታይ ነበር ስለነበር ጨጫል ድልድዩ ላይ ነው። ትናንት የኛን ክልል ለፍ ብለን ጨ ድልድዩ ላይ ነው። ሌሎች የወረዳ አመራሮች አጠቃላይ የብልጽግና አመራር አሁን የት ነው ያሉት? አህዳ ዋን ስብሰባ ተጠርቶ፣ አንቺ ለምንድን ነው ስብሰባ ላይ እየቀረሽ? እኔ በቀደም ተጣልተን ከከንቲባው ጋራና፣ ከአደረጃጀቱ ጋር እሱ አታስፈልግም፣ አንዳንድ ነገርም እየሰማንባት ስለሆነ?

ይህ በእንዲህ እንዳለ የአማራ ፋኖ ቢሮ ኃይል አጼምኒልክዝ ልክዝ የልጅ ኢያሱ ኮር አህዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የብልጽግናው ጥምር ጦር አባላት ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል መቀዳጀቱን አስታውቋል። በአፋ በአጼ ምኒልክዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አህዶች የተውጣጡ አባላት ከሚሴ ዙሪያ ደዋ ጨፋ ወረዳ ጎብያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈት ከ15 በላይ ሞትና ቆስለኛ እንዲሁም ምርኮ በማድረግ ድል ተቀ ተቀዳጅተዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚልሻና ፖሊስ እርምጃ የተወሰደባቸው ሲሆን በተጨማሪም ክላሽንኮቭ የወገብና የድረት ትጥቆች እንዲሁም ተተኳሽና ካዝናዎች ተማርኳል። በሌላ ዜና የብልጽግናው ሰራዊት በየቀኑ ከካምፕ እየጠፋ ፋኖን እየተቀላቀለ ሲሆን በዛሬው እለትም ሁለት የመከላከያ አባላትና ሶስት የአድማ ብተን አባላት የአፋ በአፄ ቴዎድሮስ ዝ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅለዋል። ሁለቱ የብልጽግና ሰራዊት አባላት የ206ኛ ኮር 14ኛ ክፍለ ጦር በረኛው ጅበላ ሙተራ ሻለቃን የ የተቀላቀሉ ሲሆን ሶስቱ ደግሞ የቀስተ ደመና ሻለቃን ተቀላቅለዋል። የርዕሰ መስተዳደሩ ትእዛዝ ነው ፖሊሶች የአማራን ህዝብ የዘር ማጥፋት ጦርነት የከፈተበት የብልጽግናው ስርዓት የአማራ ክልል ገዢ ፓርቲን በመጠቀም በንጹሐን ላይ ግፍና ዘረፋ መፈጸሙን አጠናክሮ ቀጥሎበታል። በጋይንት አውራጃ የተጠናከረ ሰብአዊ ቀውስ መፈጠሩን የአፋድ ጎንደር ጠቅላይ ግዛት ህዝ አንበሳው ጋይንት ክፍለ ጦር ቃል አቀባይ አስታወቀም። የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ አማራ ሆነው አማራን የካዱ ሲል የገለጻቸው እነዚህ አካላት በአካባቢው ህዝብ ላይ ከፍተኛ ግፍና በደል መፈጸማቸውን ተናግሯል። ወረዳ ቀበሌ ሰባት ሰጥላ ማርያም ወይም አፋፍ መንደር ተብሎ በሚጠራው ቀበሌ የጠላት ብልጽግና ሰራዊት አካባቢውን ወሮ በተለይ ጤና ጣቢያውን ሰብሮ ገብቶ ከህፃናት እስከ አዋቂዎች በምግብ እጥረት የተጎዱ ህጻናት እስከ እናቶች መድኃኒት ቤት እስከ ድንገተኛ ክፍል ህክምና አገልግሎት መስጫ ያለውን ሙሉ በሙሉ ዘርፎታል ሲል ተናግሯል። አርበኛ ሻምበል ተስፋ አክሎም በዚህ ዘረፋ የተነሳም በዚህ ሰዓት እንኳን ሙሉ ህክምና መስጠት ይቅርና የመጀመሪያ የህክምና እርዳታም ለመስጠት ሐኪሞች ተቸግረዋል። በድንገተኛ ደጋ ደም የፈሰሰው ታካሚ ወደ ጤና ጣቢያው ቢሄድ የደም መፍሰስን ለማስቆም ፋሻ እንኳን እንዳይቀር አድርገው ነው የዘረፉት ብሏል። ከዚህ በተጨማሪም ትናንት ምሽት አፋፍ መንደር ተብሎ በሚጠራው ቀበሌ የወረዳው ፖሊስ አባላት ሴቶችን በመደብደብና በማስፈራራት ቤታቸው ያስቀመጡትን ንብረት ዘርፈው መሄዳቸውን የገለጸው አርበኛ ሻምበል ተስፋ የብልጽግናው መከላከያ ካደረሰው ግፍ ይልቅ አማራ ሆነው አማራን የካዱት እነዚህ ሰዎች የፈጸሙት ድርጊት የበለጠ ያበሳጫል ሲል ይናገራል። የወረዳው ፖሊስ አባላት የፈጸሙትን ድርጊት ሲገልጽም የባለትዳር ሚስት በማስፈራራት 160 ሺ ብር ነጥቀው የወሰዱ ሲሆን በሌላ ቦታ ደግሞ እንዲሁ አንዲት ሴትን የእጅ የድርጅት ስልክና ጥሬ ገንዘብ ዘርፈው ወስደውባታል። ተበዳዮች አቤት ለማለት ፖሊስ ጣቢያ ሲሄዱ ጽንፈኛው መጥቶ ያድናችሁ እያሉ ይመልሷቸዋል። ሲጨንቃቸው በአካባቢው ለሚገኘው የብልጽግና ሰራዊት ሲያመለክቱ ደግሞ ንብረታችሁን ካስመለስንላችሁ ለእኛ ምን ያህል ትሰጡናላችሁ እያሉ ዝርፊያውን በቅንጅት እያካሄዱት መሆኑን ተናግረዋል። አርበኛ ሻምበል ተስፋ ያደረሰንን የድምፅ መልእክት ተከታትለን እንመለስ። በላይጋይንት ወረዳ የጸረ አማራ ብይ ሰራዊትና የላይጋይንት ወረዳ የምኒሻና የፖሊስ ጥምር ኃይል ወደ ቀበሌው እንዳቀናና በተለይም ሰጥላ ማርያም የሚባለውን የጤና ጣቢያ፣ የመድኃኒት ቤቶች፣ የህፃናትና እናቶች እንዲሁም የአዋቂዎች አገልግሎት መስጫዎች ከመድኃኒት ቤቶች ጀምሮ እንዲሁም የድንገተኛ ክፍል አካባቢዎችን የመጀመሪያ እርዳታ ለመስጠት በማይቻልበት ሁኔታ እስከ ፋሻ ጭምር የደም ማፍሰስ እንኳን ማስቆም በማይቻልበት ደረጃ ላይ የቢሮዎች ተሰብረው የተዘረፉና ከአገልግሎት ከጥቅም ውጭ መሆናቸውንም ዘግበናል፣ አሳስበናል። ይህንንም አያይዞ እስከዛሬ ድረስ የአካባቢው ማህበረሰብ ምንም ፋኖ በሌለበት ወቅትና ሰዓት ላይ በአካባቢው መጥተው ምንም ምክንያት ሳይዙ ህብረተሰቡ አገልግሎት እንዳያገኝ መንግስት፣ የኔ ተቋም ነው አገልግለዋለሁ፣ መረዋለሁ በሚለውን ተቋም እስከዚህ ድረስ ጥቃት ማድረሳቸውና አገልግሎት እንዳናገኝ መደረጋችን መንግስትም ሆነ ራሱ የዓለም አቀፍ ማህበረሰብ ሊያውቅልና ሊረዳን ይገባል፣ በማለትም ዛሬ ተጨማሪ እያሳሰቡ ይገኛል። አሁንም በድጋሚ የዚያን አካባቢ ህብረተሰብ ጥሬ ገንዘብ ታመጣለህ የተደበቀ እንዲሁ መሳሪያም ካለ ታመጣለ በማለት ይባስ ብለው አማራ ሆነው ከአማራን የካዱ የመጀመሪያ ባንዳ በመሆን ከመከላከያ እየተሰወሩ እየወጡ ቤት ለቤት በሚያውቁት እየተንቀሳቀሱ ጥሬ ገንዘብ ታመጣላችሁ ካላመጣችሁ እንገላችኋለን እያሉ፣ አንዳንድ በተለይም ደግሞ ባሎቻቸው ይገሉናል ብለው የሸሹትን ሚስቶቻቸውን እያያዙ እያስቸገሩ ጥሬ ገንዘብ እየዘረፉ እንደሆነ በቤቱታ በድምፃቸውም እያሰሙን ይገኛሉ። በተለይ መኳንንት ደምሴ የሚባል ለራሱ ሕይወት ፈርቶ ቢወጣ ባለቤቱ ወይም ሚስቱ ይራጉ ጸጋ የምትባለው ቤቷ ውስጥ ሁለት ቀን እየገቡ እየቆፈሩ እየፈተሹ እያለ በመጨረሻ ትናንት ማታ 160 ሺህ ብር ቤት ሽጠው ያስቀመጡትን ጥሬ ብር እንደወሰዱባቸውና ይህንንም አቤቱታ ለመከላከያ ሻለቃ በማቅረባቸው ምክንያት በጥይት ህመት አለ ብሎ ከሻለቃ አምራሮ ፊት የወሰደው ፖሊስ አባል እንደተገለገለና መልሶን በሌላ ሰዓት ሄዶ እገልሻለሁ ብሎ ቤት ውስጥ ያለውን ንብረት ሁሉ አውጥቶ መኪና መንገድ ላይ በማስቀመጥ ለማቃጠል ሙከራ እየተደረገ በግልግል እስካሁን ድረስ ንብረቷን መልሳ ወደ ቤት እንዳላስገባችና ለራሷ ሕይወትም ከፍተኛ የሆነ ስጋት እንደደረሰባት መረጃ ደርሶና የሜልሻ ሰብል እንድንሰበስብ ተገደናል። ነዋሪዎች የውህድድ ብልጽግና አገዛዝና የኦነግ ጥምረት በወለጋ አማራዎች ላይ አስጨናቂ ውሳኔዎችን ማሳለፉን ቀጥሏል። በወለጋ ክፍለ አገር በድምሩ በሚሊዮን የሚቆጠር የአማራ ህዝብ የሚገኝ ሲሆን ሁሉም ከዚህ ቦታ ካልወጡ ማሳደዳችሁን እንዳታቆሙ የሚል ትዕዛዝ ከቤተ መንግስት ለካድሮቹና ለጸጥታ መዋቅሩ ተላልፎላቸዋል። በዚሁ ወለጋ ጠቅላይ ግዛት ምስራቅ ወለጋ ዞን እየተፈጸመ ያለውን አሁናዊ ድርጊት ለጣና ቴሌቪዥን የገለጹት የአካባቢው ነዋሪዎች በዞኑ ጌዳያና ወረዳ መንደር 13 አንገርማዶ የምንኖር አማራዎች ወንዶች በሙሉ እየተለቀሙ ወደ እስር ቤት ስለተወሰዱ እናቶችና እህቶች አዝመራ መሰብሰብ ተቸግረናል ብለዋል። ከአንገርማዶ ወደ አንገር ጉትን ከተማ መሸጋገሪያ ጀልባቸውን ሳይቀር የብልጽግናው መከላከያ አዛዦች ከወረዳው ካድሬዎች ጋር በመተባበር መቀማታቸውን ነዋሪዎቹ ገልጸዋል። ነዋሪዎቹ አክለውም የበለጠ ፈተና የሆነብን የክልሉን ሚልሻ አባላት ሰብላቸውን እንድንሰበስብ የሰጠው ትዕዛዝ ነው ሲሉ የብልጽግናው አገዛዝ እየፈጸመ ያለውን ወንጀል ተናግረዋል። አስተያየት ሰጪዎቹ አክለውም የአንገር ጉትን ከተማና አካባቢው ማህበረሰብ መንደር አምስትና አካባቢው ላይ የሚልሻ አዝመራ ሲሰበስቡ የሰነበቱ መሆናቸውን ገልጸው አሁን ደግሞ ወደ ሊሙ ገሊላ ወረዳ ፊጢ በቆ ቀበሌ ማለትም ኦነግሸን የሚንቀሳቀስበት ቀበሌ ሄዳችሁ የሚልሻ አዝመራ እንድትሰበስቡ የሚል ቀጭን ትዕዛዝ ተላልፎባቸዋል። ይህን ተከትሎ ስጋት ውስጥ መግባታቸውን ነዋሪዎች ገልጸዋል። የትዕዛዙ ዓላማ ሸኔ ጥቃት እንዲከፍትብን ነው የሚሉት አስተያየት ሰጪዎቹ የእኛን አዝመራ ሳንሰበስብ በቅድሚያ የሚልሻ አዝመራ ሰብስቡ አሉን። እንደ ሁለተኛ ዜጋ ስለሚቆጥሩን የታዘዝነውን ፈጸምን። አሁን ወደ ራሳችን ልንመለስ ስንዘጋጅ ደግሞ ሄዱና ፊጢ በቆ ቀበሌ የሚገኘውን የሚልሻ አዝመራ ሰብስቡ ብለው መጡ። ወደ አካባቢው ከሄድን በሸኔ ሊያስገድሉን ነው በማለት ስጋታቸውን ገልጸዋል። ከተጠቀሱ ቀበሌዎች በተጨማሪም ከእንደዶዲቾ ቀበሌው ወደ አሊና ከቱሉ ጋና ወደ ጨንጮ ምንም አይነት ትራንስፖርት እንቅስቃሴ ከተከለከለ አንድ ወር ያስቆጠረ መሆኑን የሚናገሩት የአካባቢው ነዋሪዎች ወፍጮ ሳይቀር ወደ ከተማ ሄደው እንዳያስፈጩ መከልከላቸውን ተናግረዋል። የብልጽግናው ሊቀመንበር ከሁለት ዓመት በፊት ወደ ምስራቅ ወለጋ ዞን ነቀምቴ ከተማ ተጉዘው ህዝብን በሰበሰቡበት ወቅት ብልጽግና የኦሮሞ መንግስት ነው፣ መንግስታችሁን አማራ ሊቀማችሁ እየመጣ ስለሆነ ተዘጋጅታችሁ ጠብቁ፣ ውስጣችሁ ያለውን አጽዱ የሚል ትዕዛዝ መስጠታችሁ አይዘነጋም። በቅርቡም የምዕራብ ቴዎድሮስ ኮር ልዩ ዝግጅት ማካሄድ አስመልክቶ ከመከላከያ መረጃ ክፍል ኃላፊ ጄኔራል ጌታቸው ጉዲና ጋር ወደ ወለጋ ቀንተው የነበሩት የብልጽግናው ሰራዊት ምክትል ኢታማዦር ሹም ጄኔራል አበው ታደሰ የጽንፈኛው አቅም በዙሪያችሁ ነው ያለው፣ እሱም በመምታት ጽንፈኛው ማዳከምና መንግስታችሁንም መጠበቅ ትችላላችሁ ብለው መናገራቸው ይታወሳል። ክቡራትና ክቡራን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ዕወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።